ቀደመ በደል የሌለባት መሆኗን፣ በድንግልና ወላዲተ አምላክ መሆኗን፣ ቤዛዊተ ዓለም መሆኗን፣ ያለ በደል መገለጧ፣ ያለ በደል መመስከሯ፣ ያለ በደል መሰበኳ የተጀመረው ከሁሉ አስቀድሞ በእግዚአብሔር ሕሊና እንደሆነ ቅዱሳት መጻሕፍት ያስረዳሉ። ዓለም ከእግዚአብሔር እየራቀ እግዚአብሔርን አደከመው። በዚህ ጊዜ እግዚአብሔር በህሊናው ለመንገዱ ማቅረቢያ መጠቅለያ፣ ለህሊናውም መጽናኛ፣ ለድካሙ ማረፊያ የምትሆን ማርያም የምትባል ስንቅ በህሊናው ቋጠረ ማለት ነው። እመቤታችን ድንግል ማርያም የአዳም ስንቅ ብቻ አይደለችም፣ የእግዚአብሔርም ስንቁ ናት። ምእመናን ተናገሩ። ሰማይ ሳይፈጠር ማን ነበረች? እመቤታችን ነበረች። አለ ሊቋ አባ ጊዮርጊስ። ይህንን ያስረዳል እምቅድመ ሰማይ ወምድር ሀልወትኪ ፀሐይ ወወርህ ይቀደሙኪ። እኛም ታስበን ነበር፣ ትክክል ነው። ምናልባት እኛ ስንዋሽ ይሆናል የታሰብ ነው፣ ስንበድል ይሆናል የታሰብ ነው፣ ሀገር ስናፈርስ ሊሆን ይችላል የታሰብ ነው፣ ስንጣላ ሊሆን ይችላል የታሰብ ነው። እንኳን እኛ ዲያብሎስን በህሊና እግዚአብሔር ነበረ፣ ግን የነበረው በዲያብሎስነቱ ነው። እመቤታችን ድንግል ማርያም ግን በአምላክ ህሊና በሶስት መንገድ ትታሰብ ነበር። በስንት የተመሰገነ ይሆን? የደብራችን ዋና ጸሐፊ ሊቀ ስዩማን መንግስቴ፣ እንዲሁም አባቶቼ የደብረ ሩሃ ሊቃውንት፣ እንዲሁም ደግሞ የዚች ቅድስት ከተማ ነዋሪዎች ምዕመናንና ምዕመናት በእግዚአብሔር ስም እንደምናረፈዳችው እንደምናረፈዳችው እንደምንስለይ ሰዓት አደረሳችው። አሜን እንዲህ ብለን ተሰብስበን እንድናመሰግነው የወደደልን ፈጣሪያችን እግዚአብሔር ኢየሱስ ክርስቶስ በድጋሚ ስሙ የተመሰገነ ይሁን። አባቶቻችን ሊቃውንትን እግዚአብሔር አምላክ ቃለ ሕይወት ያሰማልን ቃለ ሕይወት ያሰማልን። እንግዲህ ትምህርቴን አስፈቅጄ ብጀምር የተሻለ ነው ብዬ ስላሰብኩ ነውና፣ እና ደክማችኋል አይደለ? ምዕመናን ደክማችኋል፣ ፀሐይ የመታችሁ ነው። ሊቃውንት አባቶቻችንም በአገልግሎት ነው ያደሩት። ብዙ ያልሰፋ አጠር ያለ ትምህርት ለማስተማር እሞክራለሁ። ኦ ማርያም መንክር ልደትኪ። ማርያም ሆይ ልደትሽ ድንቅ ነው። እስኪ በሉ አንድ ጊዜ ድንግል ሆይ በሉ፣ ድንግል ሆይ ልደትሽ ድንቅ ነው። ሊቁ ቅዱስ ያሬድ፣ አባቶቻችን ሊቃውንት ሲያመሰግኑት ያደሩበት ምስጋና ነው ማለት ነው። ዛሬ ለዓለም መፈጠር ምክንያት የሆነችው የብርሃን እናቱ ድንግል የተወለደችበት የብርሃን ቀን ነውና እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ ሰማይና ምድር የተወለዱበት ዕለት እንዲሁም ልደተ መላእክት፣ ልደተ ሰብ፣ ልደተ ንጽህና፣ ልደተ ትህትና፣ ልደተ ቅድስና ነውና በድጋሚ እንኳን አደረሳችሁ። በዚህ ዕለት አጠር አድርገን እንድንረዳ የፈለግኩት እመቤታችን ድንግል ማርያምን በሶስት ነገር እንድንረዳ ነው። እመቤታችን ድንግል ማርያም የቀደመ በደል የሌለባት መሆኗን፣ አጭር ስለሆነ እንድትይዙ፣ የቀደመ በደል የሌለባት መሆኗን፣ በድንግልና ወላዲተ አምላክ መሆኗን፣ ቤዛዊተ ዓለም መሆኗን ሶስቱን እናያለን። ሰምታችሁኛል አደለ? የቀደመ በደል የሌለባት መሆኗን፣ ሁለተኛ በድንግልና ወላዲት አምላክ መሆኗን ሶስተኛ ደግሞ ቤዛዊተ ዓለም መሆኗን እናያለን ማለት ነው። በሶስት ልናየው እንችላለን መጀመሪያ በአምላክ ህሊና፣ በሰዎች ልቡና ወይም ደግሞ በአዳም ልጆች፣ ሲቀጥል ደግሞ በአምላክ ሰው መሆን ልናይ እንችላለን ማለት ነው። በአምላክ ህሊና እመቤታችን ስንል ምን ማለት ነው? የእመቤታችን ያለ በደል መታወቋ፣ ያለ በደል መገለጧ፣ ያለ በደል መመስከሯ ያለ በደል መሰበኳ የተጀመረው ከሁሉ አስቀድሞ በእግዚአብሔር ሕሊና እንደሆነ ቅዱሳት መጻሕፍት ያስረዳሉ። ከቃሉ ጋር ናቸው አይደለም ምእመናን፣ እግዚአብሔር ከኛ ጋር ይሆን። ቸሩ እግዚአብሔር ይህንን ዓለም ከመፍጠሩ አስቀድሞ ዓለሙን በሕሊናው አሰበው። ዓለሙን በሕሊናው ምን አለው አልኳችሁ? አሰበው። የዓለም የንጽህና ጉዞ በዝገት ራቀበት። የዓለም የቅድስና ጉዞ በርክሰ በርክሶ ራቀበት። የዓለም የመዳን ጉዞ በኀጢአት ራቀበት። እግዚአብሔር ዓለምን በመፈጠር ወደሱ ለማቅረብ እሱም ወደ ዓለም ለመቅረብ በህሊናው ቢጓዝም ዓለም ከእግዚአብሔር እየራቀ እግዚአብሔርን አደከመው። በዚህ ጊዜ እግዚአብሔር በህሊናው ለመንገዱ ማቅረቢያ መጠቅለያ፣ ለህሊናውም መጽናኛ ለድካሙ ማረፊያ የምትሆን ማርያም የምትባል ስንቅ በህሊናው ቋጠረ ማለት ነው። እመቤታችን ድንግል ማርያም የአዳም ስንቅ ብቻ አይደለችም፣ የእግዚአብሔርም ስንቁ ናት። እግዚአብሔር ዓለምን የፈጠረባት ስንቁ፣ ወደ ዓለምም የመጣባት ስንቁ እመቤታችን ድንግል ማርያም ናት። እመቤታችን ድንግል ማርያም ስለ ዓለም ዓለም ከመፈጠሩ አስቀድሞ በአምላክ ህሊና ውስጥ ነበረች። ሊቁ ቅዱስ ያሬድን ያስረዳል። ምን ይላል? ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ትሳረር ምድረገነት ሃለወት ቅድስት ስብይት ወውርክት ይእቲ ማርያም። ሰማይ ሳይፈጠር ምድር ሳትፈጠር፣ እንዲሁም ደግሞ ገነት ሳያምርባት ሳታሸበርቅ ሳትዘጋጅ ይህች ድንግል ነበረች አለ። ሰማይ ሳይፈጠር ማን ነበረች? አለ። ምእመናን ተናገሩ። ሰማይ ሳይፈጠር ማን ነበረች? እመቤታችን ነበረች አለ። ሊቁ አባ ጊዮርጊስ ይህንን ያስረዳል። ያስረዳ፣ እምቅድመ ሰማይ ወምድር ሃልወትኬ ፀሐይ ወወርህ ይቀደሙኬ። ድንግል ሆይ አለ የአንቺን ኑሮሽ ከሰማይና ከምድር መኖር አስቀድሞ ነበረ አለ። ፀሐይና ጨረቃም አልቀደሙሽም። ምን ማለት ነው? ሁሌም በምንሰማው ዛሬም በተነበበልን አባታችን ሊቁ ቅዱስ ዮሐንስ አፈወርቅ ባመሰጠረው ምን ይላል? እግዝእትነ ማርያም እምቅድመ ዓለም ነበረት በህሊና አምላክ። እመቤታችን ድንግል ማርያም ዓለም ሳይፈጠር ነበረች ማለት አለ። በአምላክ ህሊና ታስባ ትኖር ነበር ማለት ነው አለ። በአምላክ ህሊና ምን ብላ አልኳችሁ? ምን ብላ ታስባ፣ ምንትን ነበር ትኖር ነበር። ይሄ ድንቅ አይደለም ሊል ይችላል። አዎ ድንቅ አይደለም። እኛም ታስበን ነበር። ትክክል ነው። እኛ የታሰብነው ነው፣ ግን በእኛነታችን ነው። ከኛም አልፎ ምናልባት እኛ ስንዋሽ ይሆናል የታሰብ ነው። ስንበድል ይሆናል የታሰብ ነው። ሀገር ስናፈርስ ሊሆን ይችላል የታሰብ ነው። ስንጣላ ሊሆን ይችላል የታሰብ ነው። እንኳን እኛ ዲያብሎስን በህሊና እግዚአብሔር ነበረ፣ ግን የነበረው በዲያብሎስነቱ ነው። እመቤታችን ድንግል ማርያም ግን በአምላክ ህሊና በሶስት መንገድ ትታሰብ ነበር። በስንት መንገድ አልኳቸው? በስንት መንገድ? መጀመሪያ ያለ በደል ትታሰብ ነበር። ያለምን አልኳቸው? ያለ በደር ሁለተኛ፣ በወላዲተ አምላክነት ትታሰብ ነበር። በእናትነት ነበር እግዚአብሔር የሚያስባት። ሶስተኛ ደግሞ ለዓለሙ ቤዛ በመሆን ትታሰብ ነበር። በህሊና ብቻ አይደለም፣ በሥራውም፣ ሥራዋን ገልጦላታል። እንዴት በሉ፣ እግዚአብሔር ይህንን ዓለም የፈጠረው ያለ ምንም ግብአት ያለ ምንም ቁስ ነው። ሰው ቤት ሲሰራ ብዙ ቤቱን የሚሰራበት ብረት ደንጊያ ጭቃ ያስፈልገዋል። እግዚአብሔር ይህንን ዓለም ያመጣው ያለምንም ቁስ በስልጣኑ ብቻ ነው። ያለምንም አልኳችሁ፣ ያለምንም ምንድን ቁስ፣ ያለምንም ግብአት። በዚህ ስለ እናቱ ስለ ድንግል ማርያም ነው የነገረን። የእናቱን ስራ ነው የገለጠው። ያለምንም ቁስ አለምን የፈጠረ እግዚአብሔር ያለምንም ዘር ከድንግል ከእናቱ ተወለደ ማለት ነው። ያለምንም ዘር ያለምንም ቁስ አሃቲ ዓለሞ ሙለ ስላሴ፣ የስላሴ ዓለማቸው አንዲት ናት፤ ይህችውም ድንግል ማርያም ናት። ከሷም ያለምን ተወለደ ያለምን ተወለደ ያለ ዘር ተወለደ ዓለምን ያለ ቁስ አመጣው ማለት ነው። ሁለተኛም እነዚህ የምታዩቸው እፅዋት አዝርዕት፣ አትክልት የተፈጠሩት ገበሬ አርሶ ዘርቷቸው አይደለም በሬ ተጠምዶባቸው አይደለም ዘር ከመሬት ወድቆባት አይደለም። በቃሉ ብቻ ለታውቁል በማለት ብቻ እግዚአብሔር በቃሉ ብቻ ነው ያበቀላቸው። እኒህም ድንግል እናቱን ይናገራሉ። እንዴት? እመቤታችን ድንግል ማርያምም የድንግልና መፈታት ጅራፍ ሳይጮህባት፣ የሰው ፍላጎት ገበሬ ሳይደክምባት፣ ያለ ምንም ዘር የሰው ዘር ሳይወድቅባት እሱን ራሱን ምን አለችው አስገኘችው ማለት ነው እግዚአብሔር ፍጥረታትን የፈጠረባቸው ዕለታት እንደዚሁም ፍጥረታቱ የእመቤታችን የድንግል ማርያም የድንግልናዋ የአምላክ እናትነቷ የንጽህናዋ መምህራን ናቸው። ከበደለው ከሰው ባሕርይ የተገኘችና ሳለ ሳትበድል የተገኘች እንደሆነች ምሳሌዎቹ ነው የሚያስተምሩ ናቸው። ለምሳሌ አዳምን ውሰዱ። አዳም የተፈጠረው ከምንድን ነበር? እስኪ ተናገሩ። አዳም የተፈጠረው ከምንድን ነው? ከመሬት አይደለም። ከአፈር አዳም ማለትም፣ ማለት ነው፣ ያማረ ማለት ነው፣ መልከ መልካም ማለት ነው። ሊቃውንት አባቶቻችን ሲተረጉሙ ምን ይላሉ? እንደ ሸት የተፈለፈለ ይላሉ። እንደ ዘንግ የተመለመለ ፍጹም ያረዘመ፣ ፈጽሞም ያላጠረ፣ ያልጠቆረ፣ ፍጹም ደግሞ ነጭ ያልሆነ ማዕከላዊ ውብ ማለት ነው ይላሉ። እንደዚህ ያለ ውብ አዳም ከምንድን ነው የተፈጠረው? ከምንድን ነው የተፈጠረው? እሺ ጥጥ ደግሞ ውሰዱ። ጥጥ ነጭ ነው? ጥቁር ነው? ነጭ ነው? አይደለም። የተገኘበት ዛፍስ ነጭ ነው እንዴ? ጥቁር አይደለም? ጥቁር ነው። ደመና ውሃ ሲሸከም ደመናው ጠቁሯል፣ ዝናብ ይጥላል ይባላል ብላችሁ አታውቁም? ምዕመናን ብላችሁ አታውቁም? እንላለን አደለ? ከጥቁሩ ደመና ነጭ በረድ ተገኝቶ ያውቃል አያውቅም? ከጥቁሩ ደመና ነጭ በረድ ይገኛል፣ ከጥቁሩም ዛፍ ነጭ ወጥ ይገኛል። ከአፈሩም ጽሩየ አካል አዳም ተገኝቷል። እመቤታችን ድንግል ማርያምም በኃጢአት ከጠቆረው ከሰው ልጅ ባህሪ ከበደለው ባህሪ ስትገኝ እንደ በረር ንጽሕት ሆና ነው የተገኘችው ማለት ነው። ይህንን ይዞ ነው አባቷ ጠቢቡ ሰሎሞን በመሐልዩ አልቤኪ ነውር በላዕሌኪ አልቤኪ ነውር ወይምንትኒ ምንትኒ ላዕሌኪ። ልጄ ሆይ በላይሽ ላይ ምንም ምን ነውር ነቀፋ የለብሽም አለ። ምን አላልኳችሁ? ምንም ምን በሉ ነውር ነቀፋ የለብሽም። ሊቁ ቅዱስ ቲወድወጦ ሲንን ያስረዳን ወይ ረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በሥጋሃ ከፈጠራት ጀምሮ አለ በምንም በምን ነገር አላደፈችም። እስኪ አላደፈችም በሉ ምን አላለችም? በእውነት አላደፈችም አለ። የተገኘችው ግን ከማን ነው? ከአዳም። አዳም ባህሪው በኃጢአት ጠውልጎ ነበር፣ ጠቁሮ ነበር። ከጠቆረው ከአዳም ባህር ስትገኝ እመቤታችን ድንግል ማርያም ግን በምንም በምን ምን አላለችም። ምን አላለችም። አባቶቻችን ሊቃውንት ቅድም ሲነግሩን ነበር። ሊቁ ቅዱስ ያሬድን ያስረዳል። ከጠወለገው ከአዳም ባህሬት ከተገኘች እንዴት ሳታድፍ ቀረች ሲሉ ምን አለው ድንግል ተሓቶ እምትካት ውስተከርሱ ለአዳም ከመ ባሕርይ ፀዓዳ አሉ ማለት ነው። እመቤታችን ድንግል ማርያም ከጥንት ጀምሮ አሉ፣ ከጥንት ጀምሮ እንደ ነጭ እንቁ በአዳም አብራክ ውስጥ ታበራ ነበር አሉ። ሊቁም ምሳሌውን ይነግረናል። ቅዱስ ኤራቅሊስ እምጽውር ጽሩ የገብራ ይላል። ከጭቃ ንጹሕ አደረጋት ማለት ነው። ምን ማለት ነው አልኳችሁ? መመና ከጭቃ ምን አደረጋት? ከጭቃ ምን አደረጋት? እንደ ወርቅ አለ ማለት ነው። ወርቅ የሚያወጣ ሰው ወርቁ በአፈሩ ውስጥ ነው የሚኖረው። አፈሩን ይጭረዋል፣ ወርቁን ያገኛል፣ በውሃ ይለየዋል። ወርቁ ከአፈሩ ጋር ስለኖረ ወርቅነቱን አለቀቀም። እመቤታችን ድንግል ማርያምም በበደለው የሰው ልጅ ባሕርይ ስትኖር፣ በአዳም አብራክ ስትኖር ወይም ባሕርይዋ ባሕርያችን ሲሆን የእኛ የቀደመው በደል ግን በእውነት አላገኛትም ነበር። ክብር ለስም አጠራሯ ይሁን። ሌላ እመቤታችን ድንግል ማርያም ቤዛዊተ ዓለም ነች ምንድን ነች አልኳችሁ ቤዛዊተ ዓለም ዓለም በጥንተ ተፈጥሮ ተፈጥሯል በአዲስ ተፈጥሮ ተፈጥሯል ጥንተ ተፈጥሮ ማለት ካለ መኖር ወደ መኖር መምጣት ማለት ነው ዓለም ካለ መኖር ወደ መኖር የመጣባት እመቤታችን ድንግል ማርያም ናት አንክደውም ይህንን እመቤታችን ድንግል ማርያም ባትፈጠር ኖሮ ዓለም አይፈጠርም ነበር እኛ አይደለንም ያል

ሰው ባልሆን ኖሮ አዳምን ባልፈጠርኩት ነበር፣ ሰማይንም ባልፈጠርኩት ነበር፣ ምድርንም ባልፈጠርኳት ነበር። ሶበኢ ኮነት ዛቲ ቅድስት አለ እምኢ ፈጠርክዋ ለሄዋን ይህች ድንግል ባትፈጠር ኖሮ ሄዋንን ባልፈጠርኳትም ነበር ይላ። ለመጀመሪያው የዓለም መምጣትም ምክንያቲቱ እመቤታችን ድንግል ማርያም ነች ማለት ነው። ስም በክብር በድጋሜ ለስም አጠራሯ ይሁን። በሁለተኛውም ተፈጥሮ ሁለተኛ ተፈጥሮ ማለት ከወደቅን በኋላ የዳንበት መዳን ሁለተኛ ተፈጥሮ ይባላል። ለዚያም እመቤታችን ድንግል ማርያም ነች ምክንያቷ። እመቤታችን ማርያም ድንግል ማርያም ባትወለር ኖሮ የኛ መዳን የሞተ ነው የነበረው። ይህንንም መጻሕፍት ናቸው ያስረዱን፣ እኛ አይደለንም እየተናገርን ያለነው። ፈጠራ ነው አይደለም፣ ነቢያት ናቸው የነገሩን። ራሱ ነው የነገረን። እመቤታችን ድንግል ማርያም ከመወለዷ አስቀድሞ ወለዘሞታ እምኔሆሙ የአስሩ ነፍሶ ውስተ ሲኦል ይህን ነው የምናውቀው ያን ጊዜ የሞተውን ሰው ሁሉ ነፍሱን በሲኦል ያግዙት ነበር በምን ያግዙት ነበር በምን ያግዙት ነበር ከአዳም ጀምሮ እስከ እመቤታችን ልደት መገኘት ድረስ ሞት ይገዛ ነበር ገዝቶ ነበር እሷ ከመወለዱ አስቀድሞ ፈውስ አልነበረም ድህነት አልነበረም ይህንን ነው አባቶቻችን በተለይ አባ ጊዮርጊስ ዘጋስጫ የነገረን ምን አለ አይኑ አለ ዘተገብረ ፈውስ እምቅድመ ትትወለድ ድንግል እምቤተ ክህነት ወንግስ፣ አለ ድንግል ሆይ አለ፣ ከቤተ መንግስት ወገን ከሆነ ከያቄም ከቤተ ክህነት ወገን ከሆነሽ ከሃና ከመወለድሽ አስቀድሞ የተደረገው ፈውስ የተደረገው ድነት የቱ ነው አለ። የለም ማለት ነው፣ የለም። እስከዚያ ድረስ የነበረው ሁሉ ይሞታል፣ ሲኦል ይገባል፣ ጻድቅም ቢሆን ነቢይም ቢሆን ምንም አይነት ገድል ቢቀበል እመቤታችን እስከምትወለድበት ጊዜ ድረስ የነበሩት ጻድቃን ነቢያት ሁሉ ወደ ሲኦል ይወርዱ ነበር። ያለ እሷ ረዳትነት የሆነ የተፈጸመ ድነት በእውነት በዚህ ዓለም የለም። ሊቆ አባ ጽጌ ድንግል ያስረዳን ይህንን ነው ማለት ነው። እመ ተሰቅለ ቁልቁሊተ ወተተክለ በርእሱ አለ ዘእንበለ ረድኤትኪ አልቦ ዘይክል አድኅኖ ተነፍሷል። የትኛውም ቅዱስ መከራ እየተቀበለ ተዘቅዝቆ ቢሰቀል አለ፣ እንዲሁም ደግሞ በናላው በራሱ ቢተከል ያለ አንቺ ረዳትነት ነፍሱን ማዳን የሚቻለው የለም። ይህንን ያየነው እኛ በመጽሐፍ ቅዱስ ነው። እነ ኢሳይያስ እንደነ ቅዱስ ጊዮርጊስ በመጋዝ ተተርትረዋል። እነ አብርሃም መከራ ተቀብለዋል። እነ ኤርምያስ፣ እነ ሕዝቅያስ፣ እነ ሕዝቅኤል መከራ ተቀብለዋል። ግን ሁላቸውም በሲኦል ነበሩ። እመቤታችን ድንግል ማርያም ከተወለደች በኋላ ግን ሲኦል ተዘግታለች ማለት ነው። ሊቁ ቅዱስ ያሬድ አባቶቻችን እንደነገሩ ምን አለ? ዮም አለ ፍስሐ ኮነ፣ ዛሬ ደስታ ሆነ አለ። ዛሬ ምን ሆነ? ዛሬ ምን ሆነ? ዛሬ ደስታ ሆነ አለ። ስለምን አለው? በእንተ ልደት አለ ማርያም እመቤታችን ድንግል ማርያም ከሃናና ከእያቄም ስለተወለደች አለ። ምን ታደርጋለች ስንለው ከመት ቤዙ ነቢያተ ወጻድቃነ አለ አማን ተወልደትም መብርሃን አለ። ነቢያትንና ጻድቃንን ትቤጅ ዘንድ ነው የተወለደችው። ደስ ያለ ለዚህ ነው አለ። እንኳን ደስ አለን ምእመናን። አባቶቻችንን ይዘን እንናገራለን ማለት ነው። ሊቁ ይህን ካየ በኋላ ምን ይላል መሰላችሁ? ልሳነየ ላዕላ አለ ይሴባሃኪ ድንግል ሆይ እስኪ በሉ ድዳው አንደበቴ ያመሰግንሻል፣ በሉ ምኑ አንደበቴ እግዚእትየ እብለኪ አለ፣ እመቤቴ እልሽ አለሁ። አዳም ንባብኪ ንግግርሽም እኮ ያማረ ነው። ነየ አመቱ ነው፣ እኔ ባርያው አለሁለት ነው ንግግርሽ። እስመረ የህማማ ለአመቱ ነው የባሪያውን መዋረድ አይቷንና ነው። የአንቺ ንግግር በእውነት ያማረ ነው አለ ወመሰረቱ ወመሰረቱ ለዓለም አንቲ አለ። የመጀመሪያውም ዓለም መሰረቱ የዚህኛውም ዓለም መሰረቱ ማን ነው? አንቺ ነሽ አለ ማለት ነው። በእውነት ለእናታችን ለድንግል ማርያም ክብር ምስጋና ይግባት። ክብር ምስጋና ይግባል። እንግዲህ ለዓለም አብዛት ደቂቃ አዳምም ስለ ድንግል ማርያም ያልመሰከረ በእውነት የለም። መናገር የሚችሉት እነ ኢሳይያስ መወለዷንም ንጽህናዋንም በአንድ ቃል ይገልጣሉ። ምን ይላሉ? ትወጽ በትር እምስር ወእሴይ ወይ አርቅጽዬ እምጉንዱ አሉ። ከእሴይ ስር በትር ትወጣለች አሉ። ከእሴይ ስር ምን ትወጣለች? በትር። ምን አይነት ነች? ያማረች ነች አደለ? ቀጥ ያለች ያልተጣመመች። ይቺ ያማረችዋ በትር ከምንድ ነው የምትገኛ? ከትልቅ ግንድ። ትልቁ ግንድ በትር ይሆናል እንዴ? ይሆናል አይሆንም አይደል? እንደዚሁም በኃጢአት ለበትርነት ያልበቃ የእሴ ባህረ አለ። ከዚያ ባህር ያማረችው ቀጥ ያለችው በትር ድንግል ማርያም ተገኘች ማለት ነው። ስትገኝ ደግሞ ያለበደል ቀጥ ያለች በትር ማለት እሷ ነች። ሊቁ ቅዱስ ኤፍሬም የነገረን ይህንን ነው። በትረ ሃይማኖት አለ ዘይት ጸንን በእውነት ቤተ ክርስቲያን ከመጀመሪያ እስከ መጨረሻ የተያዘች ነች ማለት ነው። ኢሳይያስ በትር ያለውን ቅዱስ ኤፍሬም ይመጣና ምን ያለች የማታዘነብል የማትሰበር የሃይማኖት በትር ብሎ ድንግል ማርያምን ይገልጣታል ማለት ነው። ሌሎቹም ብታዩ እነ ዳዊት ተናግረዋል ስለሷ፣ እነ ሰሎሞን ተናግረዋል ስለሷ። በእውነት ሳልናገር ማለፍ የማልፈልገው ሙሴ ነው። ማን ነው ያልኳችሁ? ማን ነው ያልኳችሁ? ሙሴ ሙሴ። ሰልቱት ምንእሱ ይለዋል መጽሐፍ። ሙሴ ከህፃንነቱ ጀምሮ ድዳ ነበር። ምን ነበር አልኳችሁ? ምን ነበር ድዳ ነበር ሌሎቹ እነዚህ አንደበት ያላቸው እየተነሱ ድንግል ትጸንስ ሲሉ እነ ሕዝቅኤል ደግሞ ይህ ቤት ተዘግቶ ይኖራል ሲሉ እነ እዝራ አንበሳ ወፃም ገዳም ሲሉ የየራሳቸውን ሲናገሩ እሱ ደግሞ ስለ እሷ ሳልናገር አልቀርም አለና ነሳ ሙሴ በትረ በትሩን ይዞ ወደ ወንዝ ሄደ ወዴት ሄደ አልኳቸው ወዴት ሄደ እንዳይናገርም አልቻለማ ሄደና ወዘበጣ ባህሪቱን መታት ሲመታት ማእበሉ ተከፈለ፣ የብሱም ታየ። በዚያ ውስጥ እስራኤላውያን አለፉ። እመቤታችን ድንግል ማርያም ማእበለ ኃጢአት በዓለም ሞልቶ ሳለ እነ ሙሴ እንደተሻገሩባት የብስ ምድር እንደሆነች ሙሴ በሥራው ገለጠ ማለት ነው። አልፎም ደግሞ አለቱን ይመታዋል፣ አለቱ ሳይሰነጠቅ ውሃው ይገኛል። በዚህም ስለ እናታችን ስለ ድንግል ማርያም ይናገራል ማለት ነውና ስለ እናታችን ስለ ድንግል ማርያም ያልተናገረ ነቢይ ያልተናገረ ሐዋርያ ያልሰበከ ሊቅ በእውነት የለም እና እናታችን ድንግል ማርያም ወላዲተ አምላክ ናት። ምንድናት አልኳችሁ? ጨርሻለሁ። ምንድናት አልኳችሁ? ወላዲተ አምላክ። ወላዲተ አምላክ ቀላል አይደለም። ወላዲተ ንጉስ መባል እንኳ በእውነት ከባድ ነው። ወላዲተ ንጉስ ተውት? የቀበሌ መሪ እናት መሆንን በእውነት ከባድ ነው። የአንድ ካህን እናትም መሆን ከባድ። ልጄ ዲያቆን ነው ልጄ መርጌት ልጄ መምህር ነው ይባላል አይደል? ልጄ አምላክ ነው ማለት ምን ያህል ትልቅ ነገር ነው በእውነት። ልጄ ሰማይና መሬትን የፈጠረ ነው ማለት ምን ያህል ትልቅ ነገር ነው በእውነት። ለዚያውም እኮ አድማስና ናየ ቢሄሞትና ሊዋጣ በእጁ መካከል ሆነው በማይጸኗ ያደረላት ማለት ሀገር መንፈሳዊ ሲሉ አልሰማችሁም? ሊካውንት ሆነ ረቂቅ ከተማ ረቂቅ ከተማ የምትዳሰስ ሳይሆን ረቂቅ የማትዳሰስ ከተማ ሲሉ አልሰማችሁም? አልሰማችሁ ንብረቷ ጽሙና ሲሉ ነበር። በእውነት የሚገርም እኮ ነው። ይህ ኑሮዋም ሀብቷ ምኗም ዝም ነው አሉ ዝም ነው። ሰው እንኳን አምላክን ወልዶ ይቅርና አምላክን አውቆ እንኳ እብሪት አለ በእውነት ሰው ንጉሥን አውቆ አንድ ዳኛን አውቆ እንኳ እብሪት አለ በእውነት። ሀገር በአንድ እግሩ ካልቆመልኝ ይላል በእውነት እሷ ንብረት ጽሙና ዝም ነው ዝም ነው። በእውነት የማይታችን ጠባይ እየነበረው ማለት ነውና፣ አብያ ያ እንዳውም ሊቁ ምንድን ነው ያለው? ደንቆት ማለት ነው። አይቴኑም ቆመት አለ ድንግለ ዮሴፎ ዮሳ ሰማይ ወምድር እንዛለው በከርሳ በእውነት ሲያደንቅ እኮ ነው ባለቅኔው ማለት ነው። ይቺ የዮሳና የዮሴፍ ድንግል እንደው የት ነው ግን የቆመችው? ያን ጊዜ አምላክን ጠምሳሳለ አለ። አምላክ አለሙን ይተዋል እንዴ? አለሙን ይተዋል በመሃል እጅ ይዞታን አለሙን በመሐል እጁ ይዞ ደግሞ የት አለ? በማይጸኑ አለ እንዲ አለሙ በጠቅላላ ከጸራሃ አረያም እስከ በርባሮስ ያለው በእጁ ነው ያለው። በእጁ ደግሞ የያዘ አምላክ በማይጸንሽ አለ የት ነው ግን የቆመችው? አለ ባለቅኔ። በእውነት አይደንቅም? እስኪ አመስግኑ ምሁራነን፣ በእውነት አመስግኑ። እስኪ ልክ እንደ ቅድሙ ወንድማችን ባለቅኔ ማለት ነው። ቅኔ እንደዚህ ይመሰጠራል ማለት ነውና ራሱ ጌታም ከሞተ በኋላ ሲነሳ መቃብሩን ሳይከፍት ወደ ቤት ሲገባ በሩን ሳይከፍት ገባ። ድንግልናዋን ተናገረ። አባቶቻችን ሐዋርያ ድንግልናዋን ሰበኩ። ሊቃውንት ድንግልናዋን ሰበኩ። መነኮሳት በሕይወታቸው ድንግልናዋን ሰበኩ። እናታችን ድንግል ማርያምን ያልሰበከ ያልተናገረ ሊቅ፣ ሐዋርያ፣ መነኮስ በእውነት የለም። ለዚህ ነው በእንተ ግዝእትነ ማርያም ተፈጥረ ኩሉ ዓለም ዓለም ሁሉ ድንግል ማርያምን ለማመስገን ስለ ድንግል ለመመስከር ስለ ቤዛነቷ ለመናገር ለመናገር በእውነት ምን አለ ተፈጠረ ይላል። አባታችን ቅዱስ ላሊበላም ከመቤታችን ከድንግል ማርያም ጋር የነበረው ፍቅር በእውነት ልዩ ነው። ከቤት አሰራሩ ጀምራችሁ እዩ። የመጀመሪያው ቤት የማን ቤት ነው ነው የምንለው ቤተ ማርያም። መጀመሪያ ክርስትና የተነሳው የት ነው? ማርያም አይደል? ቤተ ክርስቲያኑ ሐዲስ ኪዳን የተማረው ሰላሳ ሁለት ተማሪዎች ይዞ መጥቶ ነበር ወደዚህ መርጦ ለማርያም አሁንም ካያችሁ ደግሞ የአስራ አንዱ አድባራት ዋና መርጌታ የቤተ ማርያም ምንድን ነው? መርጌታ ነው እና የተለየ ክብር አለው አባታችን ማለት ነው። ራሱን የቻለ ድርሰትም ደርሶላታን ማለት ነው። እና እኛ የቅዱስ ያሬድ ልጆች፣ የቅዱስ ኤልሳቤጥ ልጆች ከንፈሮቻችን ድንግልን ማመስገን የለመዱ የቅዱስ ላሊበላ ልጆች ከንፈሮቻችን ድንግልን ማመስገን የለመዱ እጆቻችን ቤቷን መስራት የለመዱ እግሮቻችን ወደ ቤቷ መሄድ መራመድ የለመዱ የእነሱ የቅዱሳኑ ልጆች ነንና ዛሬም ነገም እመቤታችን ድንግል ማርያምን እናመሰግናታለን። እና ዛሬ በጊዜያችን በዘመናችን ተነስቶ ድዳነት ራሱ አንደበቱን ድዳ እንደሆነ አድርጎ ሊቆጥረው የሚችለው ሰይጣን በሌሎች አካላት ላይ የተነሳ እመቤታችን ድንግል ማርያምን ይነቅፋል። እኛ ግን የቅዱስ ያሬድ ልጆች ነን፣ የቅዱስ ላሊበላ ልጆች ነን። በመጽሐፍ ቅዱስም እንዲህ እመቤታችን ተተንትናለች ተነግራለችና በድጋሜ ክብሯ ይድረሰን፣ ክብሯ ይድረሰን። እንደዚህ የደነቀ የሚያስደስት ደስ የሚያሰኝ ልደት ነውና ሊቁ ቅዱስ ያሬድ ይህንን ይዞ ኦ ማርያም መንክር ልደትኪ አለ። ድንግል ሆይ በሉ ልደትሽን ድንቅ ነው! ከልደቱ ያሳትፈን ስባለ እግዚአብሔር አሜን። ቃለ ሕይወት ያሰማልን ለአባታችን